ዩኒቨርሲቲዎች የማህበረሰቡን ችግር ፈቺ የሆኑ የምርምር ስራዎችን እንዲሰሩ ወደ ተግባር እንዲቀይሩም ይጠበቃል። ምርምሮችን በላቀ ደረጃ ለመፈጸም ደግሞ ዘመንን የመሰለ ቴክኖሎጂ መጠቀም ይጠይቃቸዋል። አዲግራት ዩኒቨርሲቲ ለአይሲቲ መሰረተ ልማት ትልቅ ትኩረት በመስጠት የዲጂታል ትራንስፎርሜሽኑን እውን ለማድረግ እየጣረ ይገኛል። ቴክኖሎጂዎችን በመጠቀም የምርምር ስራውንም ቀጥሏል። የምርምር ስራዎች፣ የማህበረሰብ አገልግሎት፣ የቴክኖሎጂ ሽግግር በሙሉ ኦንላይን እንዲሆን ለስታፉም ተደራሽ እንዲሆን በቀልጣፋ ከማንዋል ወይም ደግሞ ከወረቀት ነጻ የሆነ አገልግሎት ለመስጠት እየተጠቀምንበት እንገኛለን። ይህም የሚጠቅም ዲጂታል ሪሰርች ኤንድ ኮሚኒቲ ሰርቪስ ዳታ ማናጅመንት ሲስተም ተብሎ የሚጠራ ሲስተም በ2017 መስከረም ወደ ስራ አስገብተን ስታፎቻችን የምርምር ስራቸውም ማህበረሰብ አገልግሎት ፕሮጀክታቸውም ኦፊሳቸው ቁጭ ብለው ሳሚት ያደርጋሉ፣ ይልካሉ። ወደ ኦፊስ መመላለስ አያስፈልጋቸውም በዩኒቨርስቲው ምሁራን የሚደረጉ ምርምሮችን ለሁሉም ተደራሽ ለማድረግ ወደ ዳታቤዝ የማስገባቱ ስራ እየተከናወነ ነው ከ2004 ዓመተ ምህረት ጀምሮ ያሉ ሪሰርቾች በሙሉ ወደ ኦንላይን አስገብተን ለአገሪቱም ለክልሉም የሚጠቅሙ ምርምሮች ፓብሊኩ እንዲያያቸው ወይም ማህበረሰቡ እንዲያያቸው ለማድረግ ኦንላይን እንዲሆን እየጣርን ያለ ነው ስለዚህ በስራ ላይ ነን ያለ ነው ሁሉም ነገር ኦንላይን ዲጂታላይዝ ለማድረግ እየሞከርን ነው በደንብ እየተጠቀምንበት ነው። የአይሲቲ መሰረተ ልማቱ ህንፃዎችን በኔትወርክ በማገናኘት የዩኒቨርስቲው ማህበረሰብ የዋይፋይና የብሮድባንድ ኢንተርኔት አገልግሎት ተጠቃሚ እያደረገ ነው። ተማሪዎችም የትምህርት ግብዓቶችን በቀላሉ እንዲያገኙ፣ የኢላይብራሪ ተጠቃሚ እንዲሆኑ ማስችሏል። ተማሪዎች የተለየ አገልግሎት እንዲያገኙ፣ የዲጂታል ላይብራሪ ግልጋሎት እንዲያገኙበት፣ ፈተና በሚደረግበት ሰዓት ፈተና እንዲወስዱበት፣ የዲጂታላይዜሽን ስራውን እንዲቀጥል ከሚያደርጉ አንጻር ይህ ክላውድ ኮምፒቲንግ ወይም ቨርቹዋል ስክቶፕ ኢንፍራስትራክቸር ተብሎ የሚጠራ የቪዲአይ አገልግሎት ይሰጣል ማለት ነው። ቪዲአይ አገልግሎት ማለት ተማሪዎች ኮምፒተሩ ይኖራቸው አይኖራቸው እዚህ መጥቶ፣ የእኛ ዳታ ማዕከል ላይ መጥቶ አይ ሚን የቨርቹዋል ስክቶፕ ኢንፍራስትራክቸር የሚገኝበትን ቦታ በመምጣት ኮምፒተር በማግኘት ኢንተርኔትን አክሰስ በማድረግ ዲጂታል ላይብራሪዎችን፣ ሶፍት ኮፒ የሆኑ ነገሮችን ማግኘት የሚችሉበትን አገልግሎት ይሰራል ማለት ነው። ዩኒቨርስቲው ከተለያዩ ኮሌጆች ጋር የሚገናኝበትን 14 የቪዲዮ ኮንፈረንስ አገልግሎት መስጫ ስፍራን ለመስራት በእቅድ ይዟል። ከዚህ በተጨማሪም ተማሪዎች ከተለያዩ ስፍራ በኢንተርኔት አማካኝነት ተሰባስበው የሚማሩበት የስማርት ክላስሩም አገልግሎትም እየሰጠ ነው። ከረንትሊ ሰባት ቪዲዮ ኮንፈረንሶች በሁሉም ኮሌጆች ላይ አያይዘን ኮሙኒኬት እንዲያደርጉ፣ ከውጭም ከውስጥም ኮሙኒኬት እንዲያደርጉበት የሚያስችል የቪዲዮ ኮንፈረንስ ስራዎች በመስራት ላይ ያለን ነው ማለት ነው ነው። ሁለት ክላስ ወይም ሶስት ክላሶች አንድ ላይ መርጃ አድርገ ማስተማር የምትችልበትን የስማርት ክላስሩም አገልግሎት አለን። ስማርት ክላስ ሩሙ ለየት የሚያደርገው ኢንተራክቲቭ ስማርት ክላስ ሩም ነው። ሁሉ አንድ ላይ ኢንተግሬት ሆኖ ኢንተራክቲቭ የሆነ ከተማሪ ካስተማሪ ጋር ኮሚኒኬት በማድረግ የሚማርባቸው የስማርት ክላስ ሩም አገልግሎቶችም አሉን ማለት ነው። ዩኒቨርሲቲው በመምህራን መኖሪያ ቤትና በከተማ በሚገኙ አምስት የሁለተኛ ደረጃ ትምህርት ቤቶች ላይ የኔትወርክ ዝርጋታ በማድረግ የዲጂታል ኢትዮጵያ 2025 እቅድን ተግባራዊ እያደረገ ይገኛል በአንድ ጊዜ ውስጥ ዘጠኝ መቶ ተጠቃሚዎችን እንዲጠቀሙ ማድረግ የምንችልበት በእርግጥ ዘጠኝ መቶ በሙሉ እንትን አላለም። እስካሁን ሰባት መቶ ሰባ ቪዲአይ ተክለን ጨርሰናል። የሚቀሩት ወደ መቶ ሰላሳ የሚሆኑ አሉ። እነሱን በቅርቡ የሚጨመሩ ይሆናል ማለት ነው። አገሪቱም ከምትሰጠው ፕራዮሪቲ ዲጂታል ኢትዮጵያ ሀያ አምስት ሚል ሞቶ የተቀመጠም ስላለ እሱንም ስለምናውቅ በትምህርት ሚኒስቴር በኩልም ይሄ የአይሲቲ ኢንፍራስትራክቸር የዲጂታል እንቅስቃሴ ከፍተኛ ትኩረት የሚሰጠው መሆኑንም ስለምናውቅ፣ በዚህ በኩል ዩኒቨርሲቲው የሰራው ስራ በጣም ትልቅ ነው ሊባል ይችላል። ይህንን ለመስራት ግን ከትምህርት ሚኒስቴርም የተደረገልን ከገንዘብ ሚኒስቴርም የተደረገልን ድጋፍ በጣም ትልቅ ነው። ዓዲግራት ዩኒቨርሲቲ ዘመናዊ የዳታ ማዕከል የገነባ ሲሆን በኃይል መቆራረጥ ምክንያት ስራ እንዳይስተጓጉልም የነዳጅ ፍጆታውን በመቀነስ የፀሐይ ኃይልን በመጠቀም ወጪ ቆጣቢ ስራዎችንም እየሰራ ነው።